አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተከታታዮች እንዴት ናቸው? ሰላም ናችሁ ወይ? በያላችሁበት አላህ ይጠብቃችሁ። ከባለፈው የቀጠለውን ርዕሳችንን ዛሬም ትንሽ እንጫወታለን። ቡና እየጠጣችሁን ጠጣ እንደኔ የቡና አፍቃሪዎች ማለት ነው። ሲቀጥል ዛሬ የምናወራው ስለ አምስት ዋና ዋና ቁልፎች ነው፣ አምስት ሚስጥሮች ለለውጥ ወይም ደግሞ ለእድገት ትልቅ ደረጃ ለመድረስ አስፈላጊ የሆኑ አንገብጋቢ አምስት ሚስጥሮች ናቸው ዛሬ የምናወራቸው ማለት ነው። ሪከ- እንትን ቪዲዮ እንዳይረዝምባችሁ ቀጥታ ወደ ርዕሳችን ንግባ። አንደኛው ምንድን ነው? የምንወደውን ስራ መስራት። አላህ ስብሀነ ወተሀላ ሲፈጥረን ለእያንዳንዳችን የተለያየ ተስጦን ሰጥቶናል። አንዳንዶች መሸጥ መለወጥ ላይ ጎበዞች ነን፣ አንዳንዶች ደግሞ ስዕል መሳል ላይ ጎበዞች ነን። ብቻ የተለያየ ተስቶ ሰጥቶናል። ደስ እያለን የምንሰራው ስንሰራው ልክ እንደ ስራ ሳይሆን የምናየው ደስ እያለን እንደ መዝናናት እየቆጠርን የምናሳልበው ስራችንንም እየሰራን እንዲሁም ደግሞ እንደ መዝናናትም እያየን የምንሰራው ስራ ማለት ነው። ስለዚህ የምትወዱትን ስራ ስሩ። ለረጅም ሰዓት እዛ ስራ ላይ ብታሳልፉ ሳይሰለቻችሁ መስራት የምትችሉትን አይነት ስራ የምትወዱትን፣ ከእናንተ ጋር ቅርብ የሆነውን ደስ የሚላችሁን ስራ ስሩ። የመጀመሪያው ማለት ነው። ሁለተኛው ነጥብ ደግሞ አለማቋረጥ ስራችሁን ስሩ፣ አታቋርጡ። ያ ስራ እንዲቋረጥ የሚያደርጉ ብዙ ችግሮች ብዙ ምክንያቶች በመሀል ቢያጋጥሟችሁ እንኳ እነዚያን ችግሮች ተቋቁማችሁ ስራችሁን ለመስራት ቀጣይነት እንዲኖረው ለማድረግ የቻላችሁትን ሁሉ አድርጉ። የቻላችሁትን ብቻ ማድረግ አይደለም፣ የግድ ቀጣይነት አድርጉት። ውጤታማ ለመሆን ማለት ነው። ውጤታማ የሚያደርግን ስራ ብዙ ሰው ይሰራል። ግን ውጤታማ የሚያደርግን ስራ ብዙ ሰው ደህና እየሰሩ እያለ መጨረሻ ላይ ያቋርጣሉ። አቋርጠው አቁመው እንደገና ሲመለሱ የበፊት የነበረው ሞራል የለም፣ የበፊት የነበረው እድገት የለም። እንደገና ከታች ነው መነሳት የሚጀምሩት ማለት ነው። ስለዚህ የምንሰራውን ስራ በመካከል የተለያየ ችግር ቢገጥመንም እንኳ ማለት ነው የተለያየ ችግርን ተቋቁመን ነገሮችን ችለን ስራችንን ቀጣይነት እንዲኖረው ማድረግ አለብን። ቡና እየጠጣችሁ እንደኔ ቡና የምትወዱ እኔ ቡና በኩሉ አንዋው ወዳለው ማለት ነው እየጠጣችሁ ወደ ሶስተኛው ነጥባችን ስንሄድ ደግሞ ሰዎች በተለያየ አስተሳሰባቸው ተእፊር ሊፈጥሩብን ይችላሉ፣ ወይም ደግሞ የምሰራው ስራ ትክክል አይደለም። ለምሳሌ የእህል ገበያ መጋዘን ብትከፍት፣ እህል መጋዘን ለምን ከፈትክ? የልብስ እኮ ነበር የሚያዋጣሽ፣ ልብስ ቤት ለምን ቡቲክ አልከፈሽ? አይ ለምን ልብስ ቤት ጫማ እኮ ነው የሚያዋጣ፣ ወይም ደግሞ ሽቱ ነክ ነገር፣ የሴቶች እቃዎች ከሆነ ሲሸጧቸው የሚያዋጡ፣ ለምን ይህን ጀመርሽ? የተለያየ ሰብ። አንቺ የምትወጁ በቃ አንቺ የምትወጁ ጸጉር ቤት መስራት ነው ጸጉር ቤት ከፍች እና ትሰሪያለሽ። እዛ ጋር ነው ውጤታማ መሆኑ የምችይው። ምክንያቱም ያለማቋረጥ ትሰሪዋለሽ፣ ደስ እያለሽም ትሰሪያለሽ። ያንን ስራ ምትወጁ ስለሆነ ማለት ነው። የሰዎች ሰዎች ሰዎች የግደታ የኔን ፍላጎት ይረዱኝ ብሎ ወደ ሌላ ቦታ አለመሄድ፣ ወይም ደግሞ እነሱን ለማምጣት የግደታ የሆነ ችግር አለመፍጠር ሰዎች አትችሉም ይህ ስራ እኮ ያከስራል ምናምን ቢሏችሁም፣ አይን እኔ እችላለሁ ብላችሁ በቀጥታ ወደዛ ስራ ከገባችሁ በኋላ ቀጣይነት ያለው ካደረጋችሁት፣ እነዚያን ሰዎች በመከራከር ሳይሆን በመድረስ አሳዩቸው። ውጤታማ በመሆን አሳዩቸው። ትልቅ ደረጃ በመድረስ መልስ ስጧቸው። የሆነ ሰው ሁላችንም ሁሉም ሰው ውጤታማ መሆን ይፈልጋል። ውጤታማ መሆንን ትልቅ ደረጃ መድረስን ሁሉም ሰው ይፈልጋል። ግን ትንሾች ናቸው የሚደርሱት። በጣም ጥቂቶች ናቸው እዛ ደረጃ ላይ የሚደርሱት ማለት ነው። አብዛኛው ሰው ይጀምራል ያቋርጣል። ስለሚያቋርጡ ማለት ነው። ስለዚህ አደርሱም የሚሏችሁን የሰዎችን ሀሳብ እናንተ ደርሳችሁ አሳዩቸው፣ ለነሱ መልስ በመስጠት ለጮኸ ሁሉ ውሻ መልስ ድንጋ ከተወረወረ እዛ ጋር ነው ጊዜያችሁን የምታቃጥሉት። እነሱ ጋር ጊዜን ከማቃጠል የተሻለ በስራ ጊዜያችሁን እያሳለፋችሁ ደርሳችሁ ትክክለኛ መልስን መስጠት ትችላላችሁ ማለት ነው። አራተኛው ነጥባችን ላይ ደርሰናለሁ። አራተኛው ነጥባችን ደግሞ ቡና እየጠጣችሁ ራሳችንን ከማንም ውጤት ጋር አለማመሳሰል፣ በሰዎች አለመቅናት፣ ሰዎችን አለመመቀኘት ለራሳችሁ የራሳችሁን ትንሽ እየምትሆን ትንሽ ውጤት ለምሳሌ ጸጉር ቤት ለመክፈት አስባችኋል ዛሬ ጸጉር ቤት በመክፈታችሁ ብቻ በመክፈታችሁ ብቻ እሺ ህጦችን እርምጃ በመራመዳችሁ ብቻ ደስተኛ መሆን። ከናንተ በፊት የዛሬ አራት ዓመት አምስት ዓመት ሶስት ዓመት ጸጉር ቤት ከፍተው ወይም የናንተን የመሰለ ስራ ከፍተው ውጤታማ የሆኑ ሰዎችን እያያችሁ እንዴ እነሱ እኮ እንደዚህ ውጤታማ ሆኑ፣ እነሱን ለምን እነሱ ደረሱበት አልደረስኩም እያላችሁ ውስጣችሁን አታሳቡም። ምክንያቱም እነዛ ልክ እንደናንተ ከዜሮ ተነስተው ነው ያደጉት። እናንተ መልካም ስትመኙ ለሁሉም ሰው እንዲሁም ደግሞ ከእናንተ የበለጠውን ማሻአላህ እንኳንም ደረሰት አላችሁ። ከእናንተ በታይ ያለውንም ደግሞ ያበረታታችሁ የምታነሱ ከሆነ የእናንተን ትንሽም ብትሆን የሆነች ነገር በጨመራችሁ ጊዜ ደስተኛ መሆን ትንሽ ነገር ጨምራችሁ ከሆነ የሆነ ስራ ስራ ጀምራለሁ እያላችሁ ብዙ ጊዜ ያሰባችሁ ከሆነ ያን ስራ በጀመራችሁበት ሰዓት መጀመራችሁ ራሱ ለውጥ ነው። በዚህ ለውጥ መደሰት መቻል የዚህ ለውጥ ደግሞ ወደ ላይ እንዲያድግ አሁን ያልኳችሁን መስፈርቶች ማስቀጠል። የምትወዱት ስራ መሆን አለበት ሲጀመር የሚሰራው። ሁለተኛ፣ እንደገና ያለማቋረጥ ቀጣይነት ያለው መሆን አለበት። ሶስተኛ፣ እንደገና ሌሎች ሰዎች አሁንም ደግሞ አቆሙ አያዋጣችሁም ይሄ ለምን ሲሉ ለእነዚህ ሁሉ መልስ መስጠት ሳይሆን ደርሰን ማሳየት፣ ቀጣይነት ያለው ስራ ሰርተን ደርሰን ማሳየት፣ መልስ መስጠት በተግባር መቻል ማለት ነው እና እነዚህ ናቸው ማለት ነው። አምስተኛው እና ዋናው አንገብጋቢው ነጥብ ተወኩል አለ አላህ ስብሃነሁ ወተዓላ፣ በፈጣሪያችን መወከል፣ ጉዳያችንን ወደ አላህ መስጠት። አላህ ስብሃነሁ ወተዓላ እሰጣችኋለሁ፣ እሰጣችኋለሁ ለምኑ፣ እድዑኒ አስተጂብ ለኩም ናሉ። ለምኑ እሰጣችኋለሁ ብሎ እያለ እኛ የኸለቀን የፈጠረን ጌታ እሰጣችኋለሁ ካለ ይሰጠናል። የማይሰጥብን ምክንያት የለም። እና እኛ ለምንድን ነው የተዘጋጀ የተዘ ኦፍ አማርኛው ጠፋብኝ። እኛ ለምንድን ነው የተዘናጋ ነው? አላህ ሱብሃነ ወተዓላ ሰጣቸዋለሁ ካለ እኛ ለመሰጠት አይ አንፈልግም ብለን አንድ ቦታ የቆም ነው። ለምንድን ነው? ከላይ ያነሳናቸውን አራቱ ነጥቦችን ቢሟሉ ይህ አምስተኛው ካልተሟላ የጎደለ ነው፣ ሊሆን አይችልም። አላህ ይሰጠኛል ብላችሁ የቂን መኖር አለበት። ይሰጠኛል ብላችሁ አላህን ማመን አለባችሁ። ሁለተኛ እንደገና ደግሞ መለመን አላህን የቂን ማድረግ መለመን፣ አላህ ስብሃነ ተዓላ ይሰጣችኋለሁ። ወይም ደግሞ የተወደዱ ሰዓታቶች የሚባሉ የዱዓ ወቅቶች አሉ። እነዛ ሰዓታቶች እየጠበቃችሁ በእነዛ ውድ በሆኑ ሰዓቶች፣ ለምሳሌ አንድ ሶስት ጊዜ ሌሊቱ ክፍል ላይ በአዛን ክስተይቃም ባለው ወቅት ላይ ኢትላ አይኒ ዱዓ መቅቡል የሚሆኑበት ሰዓት የተባሉትን ተጠቅማችሁ ዱዓ ማድረግ። አላህ ለምኑ ይሰጣችኋለሁ ብሏል። እናንተ ደግሞ ለምናችሁ ታላ ተቀበሉ። እነዚህ ናቸው። እነዚህ አምስቱ በአንድ ተያይዘው ቀጣይነት ካላቸው፣ እነዚህ አምስቱ በአንድ ከተገኙ አንድ ሰው ውጤታማ የማይሆንበት ምንም አይነት ምክንያት የለም። ከእነዚህ ከአምስቱ ግን አንዱ ከጎደለ ጤነኛ አይሆንም፣ ውጤቱ የጎደለ ነው የሚሆነው። አንድ ሰው የአላህ ስብሓን ታላን ለምኑ ይሰጣችኋለሁ እያለ እጁን አጣጥፎ ይሰጠኛል ብለን የምንቀመጥ ከሆነ የሆነን ስራ እየጀመርን በየቦታው የምንተው ዝም ጅምር ትውት እዛም ጅምር ትውት የምናደርግ ከሆነ፣ እንዲሁም ደግሞ ሰው በጮኸበት ሁሉም የምንሄድ በቃ ሰው እንደዚህ ነው የሚያዋጣ ሲንባል እዛ ቦታ መገኘት ትርኩስኩስ ቦታ እራሳችንን አለማስገኘት፣ እነዚህ አምስት ምርጥ ምክሮች ናቸው። እነዚህን አምስት ነገሮች ከፈጸምን ካደረግን በህይወታችን ካዋላቸው ውጤታማ ውጤታማ የማንሆንበት ምንም አይነት ምክንያት የለም። ትልቅ ደረጃ እንደርሳለን። ደርሰንም ደግሞ አይ አደርሱም ይላሉ ሰዎች መልስ እንሰጣለን። እንሻአላህ ባላህ ፍቃድ ማለት ነው። ኢንሻአላህ አሁን ቡና ይበረደብኝ፣ ቡና ልጠጣ። ለዛሬ እዚህ ጋር ይበቃናል። ኢንሻአላህ ቪዲዮዎች ይቀጥላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ አሳድጉኝ ማለት ነው። ቻናሌ እንዳድግ፣ እይታ እንድደርስ አድርጉልኝ። አመሰግናለሁ።